በቃ ይላ ጋር ምን ልትፈልግ? ምን አይነት ትሻለ? አደይ አደይ፣ ምንድን ነው ድምጻችሁ? ቁጭ ድረስ ነው የሚሰማው። ኢላይ፣ እኔ አላምንም። እንዴት ነው ያማረብ! አንቺ፣ በጣም ነው ያማረብሽ። እንዴት ነሽ ቤዛ? ኦ ኦ፣ ቀንተሽ ባልሆነ ፊትሽ እንደዚህ ቀለው ይህን ባህርሽን እያወቀ አይደለም ማድረ ያፈቀረሽ። ምን ለማለት እየሞከርክ ነው? እንኳን ባርኪ አንተም አደይን አፍቅራታል። አደይን እንደማፈቅራ ማንነገርሽ? ማንም ሚንገረኝ ምን ቸገረ። አደይን ታፍርባታል አይደል? ቆይ አንቺ ቻምሻል እ ምንድን ነው የምንለፈልፊው? ሰው እንዴት ካልጠፋ ሴት ሰራተኛ ያፈቅራል? ትገርማለህ ባርኮት። እኔ አደይን እንደማፈቅራት ሲነግርሽ የረሰው ነገር አለ መሰለኝ ምንድን ነው የረሳው? እሱ ምንድን ካህደ። በዓመትሽ መጣሽ። ነይ እንሄዳውን። ይቅርታ ቤዛ፣ ከቤት መውጣት አልችልም። ለምን ደሞ አትውጩ? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ነው? ሄደሽ የጤግሻት። ነይ እንሄዳ አልኩሽ። እሷ ጋር ምን አስኬደሽ? ወይስ ንቀት ነው? ነይ አሁን ሳላጋጭሽ እንውጣ። ቤዛ፣ እንደዛ ማድረግ አልችልም። ቤዛ፣ ለም ስነስርዓት አይኖርሽ? አዴን፣ ከዚህ በኋላ ሁለተኛ እንደዚህ ስትናገረህ መስማት አልፈልግም። ትንሽ ክበሪ ይኑር። እሺ። ኦ ኦ አዴ ተናዷል። እንደፈለግኩ ባረጋት አንተን። ና፣ እንዴት እንዴት ነው የሚያደረግሽ? ኮይ፣ ማን የሆንሽ መስሎች ነው? ኡፍ፣ ከአንተ ጋር ምን አሟዘዘኝ? አደይ ነው ውጭ፣ ይጆ ወደ ክፍልሽ ጊቢያ። አንቺ ሰሚኛለሽ? ሲጀመር፣ ኤላ ቤት የማድረስ ግዴታ የለባትም ሲቀጥል ደግሞ አዳይ አንቺ ሰራተኛ አይደለች። ሁለተኛ እንደዚህ እንዳትያት፣ ካልተመቸሽ ካልተመቸች ደግሞ ጥርግ ብለሽ መውጣት ትችያለሽ። ሰምኛለሽ? በአዳይ ቀልድ የለም፣ እሺ? በጥፊ ብዬ ከማስለቅስሽ በፊት ይጁ፣ ጭልኝ። ቆይ ምን አይነት ሴት ነሽ? እኔም ከአንቺ ብሳለሁ። አርፈሽ የምትቀመጭ ከሆነ ተቀመጭ፣ ካልሆነ ግን ጉድጓድ ቆፍሬ ነው ቀብሽ፣ አንቺ አይጥ። እውነት ግን አንቺ የባረኮት ፍቅረኛ ነሽ? ምንሽን አይቶ ነው ቆይ ያፈቀረሽ? እሱ አንቺን አይመለከትሽም። የወንድምሽ ሚስት እስከሆንኩ ድረስ ደግሞ ልታከብሪኝ ይገባል። ኧረ ማን እንደሆንኩ አላወቅሽም? በደንብ የክብርሽን ጥቀሳ ይሻለው። ከዚህ ቤት እኔ ወይም አንቺ እንቆያለን። ለሁሉም ነገር ዝግጁ ነኝ። ጀምሪ፣ ግን አንድ ነገር አትርሺ። ባርኮት ከማንም በላይ ያምነኛል። ምክንያቱም የባርኮት ሚስት ነኝ። ገና አላገባሽም። ጨዋታውን ስታሸንፊ ነው የሚወሰነው። ደግሞ እንዳታስቢው ሲያገባሽ ቆም ያለኝ እሱ አያሳስብም። አትጨነቂ። እሱን ደግሞ ቁጭ ብለሽ ታያታለሽ። አንቺ ሰላም ሰላም፣ ጤና ይስጥልን ወንድና የተከበራችሁ ውድ ቤተሰቦች እንኳን ደህና መጣችሁ። በእያላችሁ በሰላማችሁ ብዝዝት ይበልልኝ። አዳይ ክፍል አርባ አራት እያላችሁ መጥቻ አለሁ ማለት ነው። እንግዲህ አሁን አዲስ ተቀናቃኝ መጥተዋል። ቤዛ የምትባል መጣለች። ቤዛ እንግዲህ ሁሉም ያንጨረጨረች ትገኛለች ማለት ነው። አዲሷ ናት እንግዲህ አሁንስ ምን ይፈጠራል? እና ያለን በትትና ጠብቁ፣ በትዕግስት ጠብቁ። ቤዛ የምትባል አዲስ ገብታለች። የአዳይ ድራማ ተከታታይ እንግዲህ የሁሉም እንግዲህ እያስፈራራች ትገኛለች ማለት ነው። ከዛም በኋላ ሻንጣ ወደ ክፍል አስገብል ስትል፣ የማናት የማን ነው ትላለች። ቶሎ ብላችሁ ክፍሌን አስተካክሉልኝ ሻወር ለመግባት ትፈልጋለሁ ትላለች። ቤቫን ይቅርታ፣ ቤዛ እናት ባርኮት ነው እዚህ የለክሽ። አው ይቅርታ እንደዚህ ነው ምትልኩ? እንግዳ የምትቀበሉ ትላለች ቤዛ። አዳይ እሺ እኔ ወጥልሻለሁ ስላለች፣ ፍቅር ደግሞ ቆይ ማን ስለሆንሽ ነው በቤት የመጣሽ እንደዚህ የምትረብሺ ስላ፣ ዴባ ደግሞ እንኳን ደና መጣች ቤዛ፣ የተፈጠረ ችግር አለ እንዴት መጣሽ? አሰሙም እንዴ ባርኪ ይዘኝ እንድኖር ፈልጎ ነው ትላለች ቤዛ። አልሆነ የምትፈልጉትን ጥያቄ የሱን መጠየቅ ትችላላችሁ። አሁን ተውኝ፣ እኔ ልተኛ ልሂድበት ትላለች። ከዛ ለምለምን ነይ፣ እኔ ወደ ክፍልሽ ወስድሻለሁ ብላ ወደ ክፍልዋ ትወስዳለች። ዴቫ ደግሞ ቆይ ባርኮት ምን ያደረገ ነው ይላል። እኔ ምን አውቃለሁ ትላለች። ሌዱ ምን አውቃለሁ ትላለች። በቃ ፍቅር እኔ ለማን መጫወቻ መሆን ልቅር እኔማ እሷማ ሌዱ እኔ እዚህ ቤት ካለች፣ እሷ እዚህ ቤት ካለች ምንም መኖር አንቻልም። ከዚህ ልጅ መኖር አልችልም እያለች ወደ ሌላ ቤት ሄዳለሁ እያለች መስተዋል የትም እንዳትሄጂ ስነ ስርዓት ሊኖረሽ ይላታል። እሷም ደግሞ አልሰማ ብላ ወደ ኤላ ቤት ታመራለች። ለምለምን ቤዛ የምትባልዋን ወደ ክፍል ታስገባታለች። ወደ ክፍል ታስገባት ና ታልታወቆች ታረግና ከዛ ለምለም ቁጭ ብለ፣ እዚህ ምን ትሰራለሽ? ባርኬ እኮ ከኤላ እንደምትኖሪ ነበር የነገረኝ። በአጋጣሚ ነው የመጣሁት። ከላ የደህና ነው ደህና ነው ነያለ ሁለት ምን ሆና ብለሻል። ጥሩ ነገ ጠዋት ትወስኛለሽ የላይ ጋር ነዋ። ለምን ማለቴ እዛ ምልት ሰሪ ያው ቤስት ፍሬንድ አይደለም። የሰላምታ ነው ከታየን ሰባት ዓመት ሆኖኛል ማፍቆኛል ትላለች። ገና እናወራበታለን። አንቺ ግን በጣም ከስተሻል። የደረሰብሽ ነገር ባርኪ ነግሮኛል። ደህና ነሽ ትላታለች? ለምንድነው እንደው ባርኪ ልጠይቁ ሄድሽ? አሁንስ ደግሞ ለምንስ ለመመለስ አስፈልጋለሽ? አንቺን ደግሞ አይመለከትሽም ብላ ቤዛ? የባርኪያ ልጅቻለሁኝ እሱ ከተረዳኝ በቃኝ። እሺ ለምለምን ለማንኛውም ችግር ለመፍጠር ካልመጣሽ ጥሩ ነው። አይመለከትሽም ሰራተኛ መሆንሽን እንዳትለሽ ስትል ለምለምን ስሚኝ ብላ አንገቷን አነቀቻት። ከአንቺ ቁጭ ብዬ የማወራበት ምንም ጊዜ የለኝም። ልክ እንደ በፊት ጫወታ ለመጫወት ከመጣሽ ጸቡ ከኔ ጋር ነው ገባሽ ትላታለች ቤዛ ደግሞ ውጭ ልኝ ከክፍሌ ብላ የለምለም ውጭ ልኝ ትላታለች። ከዛም በኋላ ቤዛ የምትባለዋ ወይኔ ቤዛ እንድልና ቅበላ ተናዳለች ማለት ነው። ገና ከማግባቷ ሁሉም የተናደደባት ሁሉም ላይ ነው። ሌላ ደግሞ ወደ እናቱ ጋር ስልክ ደውልና እማዬ እኔሱ የመረጠልኝ ማግባት አልፈልግም፣ ግን ለአባቴ እንዳትነግሪው እማዬ ኤኩ ድሮ የቀረ ባህሪ ነው እሺ። አሁን በዚህ ሰመን አባቴ የመረጠልህ ሴት ካላገባህልኝ ብሎ ግግ ማለት ምን ማለት ነው? አንተ አትፈልግም ትለዋለች እናቱ።

መለሻዬ ደውልልሻለሁ ብሎ የላ ከእናቱ ጋር ስልኩን ይዘጋውና፣ ሊዲያ በዚህ ሰዓት ምን ልትሰሪ መጣሽ? ይሄ የባረኮት ፍቅረኛ መጣች። የት ቤት ነዋ። ብታያት ስታስጣላ የሆነች ወረድ ነገር ነው የምትመስለው። ቤዛ መጣች። ቆይ ቤዛ ቤት መጣስ አንቺ በዚህ ሰዓት ምን ትሰራለሽ? እዚ በቃ እኔ ከሷ ጋር መኖር አልፈልግም። እዚያም ትቻቸው ነው የመጣሁት። እኔ እዚህ መተኛት የምንፈልገው። ሊዱ ምን እሺ ትላለች እዚህ ልታድሪ አልፈልግም፣ አልፈልግም ብዙ ጊዜ ነግሬሻለሁ። ግል አንቺ ግን አይደለሽም ፈቃደኛ አይደለሽም። ብቻህን አይደለህም እንዴ የምትኖረው? ቆይ ካንተ ጋር ብኖር ምን ችግር አለው ትላለች ሌዱ። አትቅበጪ እያወቅሽ እንዳላወቅሽ አትሁኚ። የሌዲያ እዚህ ምን እንደምታድሪ ትፈልጊያለሽ? የእኔ ፍቅረኛ መሆኗ እንዳትረሺ። የኔ የሆነ ሁሉ የሌዱ ነው የለምለም ነው ታድላ። ቆይ እኔ አንተ እንደምትወደኝ ቤተሰባት መሆን አለብኝ። ማንነቴን ብቀይር ግን ትወደኛለህ? ምን ያልሽ ነው? ግን ቆይ፣ ላታ እኔና አንቺ ከጓደኝነት የዘለለ ሌላ ምን ነገር አለን? ምንም። አዳይና ለምለም ሁሉም ሰው ይወዳቸዋል። ቆይ ምን እንዳስነኳቸው ነው ሁላችሁ የምትወዷቸው? በይ በይ በይ በይ፣ አሁን ልተኛበት ከክፍሌ ውጭልኝ። ለምለም እዚህ ከዴብ ጋር አለማት ትቀጫለች። አንተ እዚህ ሊሊ ሊሊ በይ ከዴብ ጋር ስቲ እንግዲህ ለምለመ ሊዱ ተመልሳ እዚህ መታ ውሸት ታወራለች እንደ ፍቅር ውሸት ለመውራት። ጀመረች ትገኛለች ማለት ነው። ለምለምን ያላደረገችው ነገር ሊዲያን ውሸት መዋሸት ጀመረች ማለት ነው። ከዛ ባይ ብላ ውጭ ልጅ ሲላት ጊዜ ምንት ለብሶ የአልጋ ልብስ ይዛ ከሱ ክላስ ትወጣለች። ከሱ ክላስ የአልጋ ልብሷን ይዛ ወደ ሳሎን ሄዳ ለመተኛት እዛ ሄዳለች። ከዛ በኋላ የለም ስልክ ያወራል። አሁንም ስልክ ማውራት ጀመረ። ስልኩን እየደወለ ስልኩን አስቶ ከዛ በኋላ ከዛ እያለ ስልክ እያወራ እያለ ነው፣ ይገኛል ማለት ነው። ከዛ ዴቫን በረንዳ ላይ፣ በደረጃው ላይ ቁጭ ብሎ ነበር። አዳይ መጣ፣ ዴቭ ትለዋለች። አደዬ፣ የት ሄደሽ ነው በዚህ ጠዋት? ይላታል። ዴቭ ራስ ውቅ ይዞ ነበረ። ምነው በጠዋት እዚህ ቁጭ አልክ? አይ አንቺ ቤት ሳጣሽ፣ ውጪ ቁጭ አልኩኝ። ሂዱም እንዳትጂ ያልኳት ወደ ሌላ ቤት ሄዳ አዘረች። አሁን ሊሊ ብትሰማይ ይደብራታል። አዎ ለምለም ብትሰማይ ይከፋታል ትላለች አደይ አንቺ ግን እንዴት ነሽ ይላታል ዴቫ ደህና ነሽ እንዴት ጠየቀኝ ምነው ደህና አልመስልም አይ ደህንነትሽ እናሳስበኝ ነው ይላታል ስራ ምናምን ላግዝሽ ኧረ ምንም ስራ የለም ለምለም ስራ ነው የምትሰራው እድሜ ላንተ ትለዋለች አዳይ እኔ ምን አደረኩ ይላል እንግዲህ ሌላ ነው ያገላገለሽ ይላል ዴቫ ሌላና በለምለም ያለው ነገር ምንም ሳናቅ እንዴት ነው እናስተማልና የምናስታርቃቸው እሱ ጥሏት ሄደ ለምለም በጣም ትጎዳለች፣ ከዚህ የበለጠ ተሰባበራለች ትላለች አዳይ እንዴት አድርገን እናስታርቃቸው ብላ እኔም ግራ ገብቶኛ ሌላ ዴባ ግን አንቺ አትጨነቂ፣ እነሱ እንደሆነ እርስ በራሱ ይዋደዳሉ፣ ደግሞ አንዳቸው ላንዳቸው መሸነፋፋቸው አይቀርም ይላል። ለምለም አሁን ላይ ምንም አድርጊ ከምትበይ ከማድረግ ወደ ኋላ አትልም። እሱ ደግሞ አሁን ለመሄድ ብቻ ነው የሚያሰበው። ግን እሱ ትቷት ከሄደ ከዚህ በላይ ነው ስብርብር የምትለው እና ሌብ ሌላ ሄደን እናናግረው እስኪ እናወራለን። ግን ምን አለ የኔም እንደ ለምለም ብታስቢልኝ የአንተና የእሱ ችግር የተለየ ነው። አንተ እኮ በአንተ ምጨክን አንጀት ትኬት አመጣለሁ። በቃ ልግባ፣ ለምን ቆየሁበት? ትላለች አደይ ወድሻለሁ። በቃ ልሂድ ብለ አደይን እያፈረች ወደ ደረጃው የሮጠች ትወጣለች ማለት ነው። ዴባ ደግሞ የሰበ ምን አለ አንቺም እኔ መወድሃለሁ ብትኝ ቀን ናፈቀኝ ያለ ብቻው ደግሞ ያሰበ በሷ ናፍቆት ጭልጥ ብሎ ያሰበ ይገኛል ማለት ነው። እዚህ ጋር ደግሞ ቤዛ የምትባለው ስልክ ደውላለች። ገና አንድ ሳምንት ነው ባርኪ፣ አንድ ሳምንት ሙሉ እዚህ ውስጥ ነው እንዴ የምቆየው ትላለች። እሺ በቃ ባርኪ አንተ ቀስ ብለህና ስለ እህትህ ደግሞ አታስብ፣ እኔ ያለሁላት ያለች። ሁለቱም እንደ ጎንዳን ይቧጨቃሉ ማለት ነው። እንግዲህ ፍቅር መጣ ከዛ ስለ እናቷ ስታወላ ስለ እናቴ አንድ ነገር እንዳታወሪ አንቺ ኮ ሴት አይደልሽም እንዴ ስራት አይኖርሽም እንዴ ባርኮት እንዴት ነው ያገባው ትላለች ፍቅር እኩያሽ አደለሁም ያልበላሽ እና እኩያሽን አደለሁም እንዳል ሰማች ትላለች ካሁን ባላ ይሄ ቤት የኔ ነው አይካልሽ እኔ ማደርገውን አሳይሻለው ስትላት ፍቅር፣ ቆይ ጭራሽ የልብልብ ማነው የሰጠሽ? አሁን ከዚህ ቤት ውልቅ ብለሽ ውጭ ልኝ። ወንድ ቤት እንደዚህ ካንተ አይነት ስርዓት ቢስ ከሆነ ሴት ሊሆን አልፈልግም፣ ምልትሆኝ ልትፈጨረጨሪ? ትላለች። ቤዛ እንደውም ሳይሽ አልተመቸሽኝም፣ አንቺ ውጭ ትላታለች። እኔ እኮ ፍቅር ነኝ ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችንን፣ ሰላም ለህዝባችን እያልኩኝ ከዚሁም መሰናበት አለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ይህን ቪዲዮ እንዲደርሳችሁ የድሮ ምልክቷን እንድታተቁሩ በትህትና እንጠይቃለን። ቸር ሰንብቱልኝ።